ብዙ ኮመንት እየደረሰኝ ስለሆነ በዚህ ኮመንት ላይ ነው ሀሳብ መስጠት የምፈልገው። አዎ እርግጠኛ ነኝ የምነግራችሁ፣ ብዙ እየተፈተናችሁ በባል እህቶች እየተፈተናችሁ ያላችሁ ሴቶች አላችሁ። ቤት ይቁጠረው ትዳሬን ከምበትን ልጆቼን ብቻዬን ከማሳድግ እያላችሁ በባል እህቶች ፊት እየተገረፋችሁ የምትኖሩ ሴቶች ብዙ አላችሁ። ምንም ጥያቄ የለውም። ኢትዮጵያ ውስጥ በጣም ብዙ አላችሁ። ባይ ዘዌይ ይህንን የሚያደርጉ የባል እህቶች በምን በምን አይነት መንገድ እንደሆነ ነግራችኋለሁ። አንደኛ የባል እህት ስራ ከሌላት እናንተ ደግሞ ስራ ያላችሁ የተማራችሁ እራሳችሁን የቻላችሁ ሴቶች ከሆናችሁ ሚስቶች ከሆናችሁ በእግር በፈረስ ብላ ታለያያችኋለች። ሁለተኛ ባልየው በገንዘብ በእውቀት በጉልበት የሚያግዛቸው ከሆነ ያ ስለሚቀርባቸው ስለሚቀንስባቸው ያ ነገር ለቤቱ እያደረገው ሲመጣ ስለሚያበሳጫቸው በእግር በፈረስ ብለው ያለያያቸዋል። ሶስተኛው ቤት ውስጥ እናንተ ጠንካራ ሚስት ከሆናችሁ ጠንካራ ሚስት ሆናችሁ በተለይ የባልህ ታላቅ እህቱ ከሆነች ትዳር ያላት ከሆነች እናንተ ጠንካራ ሁናችሁ ቤት ውስጥ የሚያስፈልጋችሁን ነገር ቤታችሁን ኬር አድርጋችሁ እንደፈለገ ያያችሁትን ልልበስ ማትሉ ከሆነ ያያችሁትን ልብላ ማትሉ ከሆነ እና ለቤታችሁ የምታደርጉ ከሆነ በትክክል ቤታችሁን የምትመሩ ቤታችሁን የምታሟሉ ከሆነ መጣው አይተው እንዴት እኛ ታላቆች ይህን ሳናረግ እሱ ይሄን ያደርጋል። በእናንተ ብቻ አደለም የሚቀኑ፣ በሱም ነው የሚቀኑ። እንዴት ይሄንን ያደርጋል ብለው በእግር በራስ ብለው ልጁን ከቤት እንዲለያይ የገዛችሁትን ነገር ተካፍላችሁ እንድትለያዩ ቡክን እንድትሆኑ ያደርጋል። አራተኛ ቤቷ ውስጥ፣ ትዳሯ ውስጥ ባሏ የማይመቻ ሴት፣ ስራም ይኖራት ስራ የማይኖራት ባሏ የማይመቻ ሴት፣ በጣም ባሏ የሚያሰቃያ ሴት የእናንተ ባል ደግሞ ወንድሟ ማለት ነው። ምናልባት ለሚስቱ የተሻለ ከሆነ ከሷ ባል ማለት ነው። የተሻለ ከሆነ ጥሩ ከሆነ እያልኩ አይደለም። የተሻለ ከሆነ ስታነጻጽረው፣ የተሻለ ባህር ያለው ከሆነ ያኛው ደግሞ፣ የሷ ባል ደግሞ የልጆቹ አባት በጣም የሚመታት በጣም የሚያሰቃያት ቤተሰቦቿን ቤተሰቦቿ ራሱ ቤት እንዳይደርሱ የሚፈልግ አይነት መጥፎ ታይፕ ያለው ባል ከሆነ የእሷን ወንድም ትቀናበታለች። ትቀናበትና እናንተን ለምን እንደኔ አልሆነችም የሚል መንፈስ የቅናት መንፈስ በውስጡ ይመጣል። በዛ መንገድ በእጅ በእግር ብላ ቤታችሁ ሰላም እንዳይኖር፣ እሷ የምታየውን መከራ አንቺ እንድታይ፣ አንቺ አቀርቅረሽ እንድትሄጂ፣ እንድትሰበሪ፣ ልጆችን ብቻችን እንድታሳድጊ፣ ብዙ ነገር ትሰራለች። ታለያያችኋለች። ይህን ይህን ሁሉ ብዙ ብዙ ብዙ ታይፕ ያላቸው የባልህቶቹ አሉ። በቃ በዚህ በቅናት ነው በቃ አንቺን ለመስበር ነው የምትቀናው፣ አንቺ ዝቅ ብለሽ እንድትሄጂ ልጅ በማሳደግሽ። በተለይ ደግሞ ሌላው ደግሞ አምስተኛው ደግሞ እሷ በእድሜ ትልቅ ሁና አንቺ ወጣት ከሆንሽ የወንድሟ ሚስት ወጣት ከሆንሽ ምትለብሹ የሚያምርብሽ ከሆነ ውበትሽ ቆንጆ ከሆነ በጣም ነው የምትቀናብሽ። አንቺን ለመስበር አንችን ከሰውነት ተራውስ ለማውጣት ማሰራው ስራ አይኖርም። ወንድሟን ከአንቺ ወጥ ታርቀዋለች። ብቻሽን ልጅ በማሳደግ ተልፈስፍሰሽ እንድትቀሪ ደካማ እንድትሆኝ እንድትሰበሪ፣ ሞራል የሌለሽ እንድትሆኝ የነበረሽን የወጣትነት ህይወት ሁሉ እንድታጪ ትሰራለች፣ ታደርጋለች። አምስት ነገሮችን አይተናል እና ባልየው ደግሞ አንዳንድ ባሎች እንደዚህ አይነት ታይፕ ያላቸው ባሎች ወንድሞች አላቸው እኮ ወንድሞቹም እህቶቹም አሏቸው ግን ምንድን ነው የሚያደርጉት በጣም ጓደኛ የሚሆኑት ከእህቶቻቸው ጋር ነው ከታላቅ እህቶቻቸው ጋር ከታናሽ እህቶቻቸው ጋር ሊሆን ይችላሉ አንገት ለአንገት ተቃቅፈው የሚዞሩ የሚገርሟችሁ ግን ሳያገባ በፊት ለወንድማቸው አንድ ቀን ደውለውለት የማያውቁ እህቶች ናቸው የት እንዳለ እንኳን የማያውቁት ማለት ነው ስለ አለባበሱ ማይገዳቸው፣ ስለ አበላሉ ማይገዳቸው። ከማግባቱ በፊት ልክ ሲያገባ፣ ሙሉ ወንድ ልጅ ሲያገባ ምንም ጥያቄ የለው ሙሉ ወንድ ይሆናል፣ ያምርበታል። አብዛኛው ወንድ ማለት ነው። በጣም ቆንጆ ይሆናል። እሷ ተኬር የምታደርገው ምናምንና ይበሳጩበታል። ከዛ ፍቅራቸው በጣም ይደራል። በየቀኑ ሁሉ ሊደዋወሉ ይችላሉ። በተለይ አንድ አካባቢ የምትኖሩ ከሆናችሁ በቡና ሰበብ ና ቡና ጠጣ ና ልጄን አስጠና ና አሞኛል እርዳታ ፈልጋለሁ እያሉ አይርዳ አይደለም ጤነኛ የሆነ አረዳድ አይደለም ለእህቱ ለቤተሰቦቹ ቀርቶ ለባዳም የተቸገረ እኮ ሰፖርት ታደርጋላችሁ ምንም ችግር የለም ይሄ ጤነኛ የሆነ አስተሳሰብ ነው ግን ሆን ብለው ነው የሚያደርጉት አንቺ ቤትሽ ውስጥ ልጅ አለ እኮ የአባቱን ፍቅር የሚፈልግ ልጅ አለ አባቱ ሰፖርት እንዲያደርገው እንዲያስጠናው በትምህርቱ እንዲያገዘው የሚፈልግ ልጅ እኮ አለ ቤት ውስጥ ግን እነሱ ምንድን ነው የሚያደርጉት እዛ ጋር ደግሞ የወለዱት ለሌላ ወንድ ለአባት ላለው ልጅ አይደል ቤት ውስጥ ያለው የወለዱት እኮ ልጅ አባት አለው ግን እንዳልኩት የወንድማቸውን ትዳር እንዲፈርስ ስለሚፈልጉ ይጠሩታል። በሰባ ሰበቡ ይጠሩና ቤት ውስጥ እንዲያግዛቸው። ምንድን አንቺ እርዳታ እየፈለግሽ የባልሽን እርዳታ እየፈለግሽ የለም፣ እሱ እሱ እየረዳ ያለው እህቱንና ልጆቹን ነው። ከዛ ሰላም አትሆኝም። ምክንያቱም ኃላፊነትን ወስዶ አግብቶሽ አባት ሊሆን ልጅ ሊያሳድግ ወደ ህይወትሽ የመጣው ሰው ነው። ቤትሽን መሙላት ያለበት እንጂ ያንቺ ወንድም አይደለም። ከዛ ጠርተሽው ቤትሽን የሚሞላ ይህንን ያደርጋሉ። ቤታቸው ከዛ በኋላ ሰላም አይኖሩም። እሚገርመው ሳያገባ በፊት ባለትዳር ሴት እንኳን ከሆነች እህቱ ቤቷ ውስጥ እንዲቆያ እንዲያድር አይደለም፣ እንዲቆይ አትፈልግም። በእርግጠኝነት ነው የምነግራችሁ። ሳያገባ በፊት እንዲሄድ ነው የምትፈልገው፣ ምክንያቱም ከባሏ ጋራ ያላትን ነገር እንዳታጣ ማለት ነው። ያገባ ጊዜ ግን እቤት እንዲቆይ አይደለም። ታስመሸዋለች፣ በጊዜ ቤቱ እንዳይገባ ታደርገዋለች፣ ምክንያቱም እዛ አንቺ እንድትሰበሪ አንቺ እንድትናደጅ ጎዶሎች ነገር በዝቶ ተጨቃጭቃችሁ ተጣልታችሁ እንድትለያዩ ስለሚፈልጉ ከዛ ያወራታል። እሱም ሄዶ እንደተጋጫችሁ እንዲተጋጭ ስለ እንዲብላኝ ገና ሳይነግራት ምንድነው ፊት ናትለውና ምንድነው ፊት ምንሁነል ፊት እንትና ሰላም አይደላችሁ ምናምን ብላ ያዘነችለት በመምሰል ታውጣጣዋለች። ከዛ እሱም ያው ቤት ውስጥ ያለውን ነገር ስለ ትክክለኛ ስላልሆኑ ወንዶች፣ ራሳቸውን መቻል ስለማይችሉ ወንዶች ነው የምነግራችሁ። ይሄ ኃላፊነትን ወስደው ቤታቸውን ትዳራቸውን ተኬር የሚያደርጉ ወንዶች ሲጀመር ከቤተሰባዊ ነገር ውጭ ከእህቶቻቸው ጋራ ሂደው ቡና አይጠጡ። እንደ ማንኛውም ሰው ከሚስቱ ጋር ተጠርቶ ነው መብላት መጠጣት የሚፈልግ። እህቱ ቤትም ከሆነ ሚስቱን ተለይቶ ሂዶ በጎን ወሬ እያወራ ቡና እየጠጣ ሚስቱን አያማም እንዲህ አይነቱ ወንድ ማለት ነው። ግን እኔ የምነግራችሁ እንዲህ አይነት ወሬ ማውራት የሚፈልግ የወንድ ባህሪ ያላሟላ ግን ወንድ ስለሆነ ብቻ በወንድ ተፈጥሮ ስለተፈጠረ ብቻ ሚስት ያገባውን ወንድ ነው ናቸውና፣ ሂዶ ያወራታል። እንዲያድርጋኝ፣ እንዲሰርተኝ፣ እንዲብላኝ፣ እንዲህ ምናምን እንዲሆነን ብሎ ያወራታል። ትገባለች። ምክንያቱም መጀመሪያውንም ታርጌቷ እሷ እናንተን መለያየት ስለሆነ አይ እንዲያደርገት በቃ፣ ተዋት። እሷ ወልዳ ነገ ሚያገባት አታገኙም። አንተ ምን ትሆናለህ? ለሴት ልጅ ነው ከባድ። ሴቱን አኮ ነው፣ ለሴት ልጅ ነው ከባድ። ለአንተ ችግር የለውም ነገ ከፈለካ ስሩ ማግባት ትችላለ። የልብ ልብ ትሰጠዋለች። ተዋት እንዴ እስከ መቼ ነው እንደዚህ የምትኖረው እዚህ ምድር ላይ? አንዴ ነው የሚኖር ብላ ለማሳመን ትሞክራለች። ከዛ ይህን ተሞልቶ ይመጣል። አምሽቶ ነገር ሲዶልቱ ሲያወሩ ምን ሲሉ ቆይቶ ቤት ይመጣል። ሲመጣ ተገለባብጦ ነው የምታገኙ። በቃ የተመከረው ሴት የላከው አይነት ሰው ወንድ ሆኖ ይመጣልሻል። ከዛ የሆነ ነገር እንኳን ስትይ ራታት በላም ካልሽ፣ ብዙ ጸያፍ ነገር ሊናገርሽ ይችላል ጠብ ማለት አይደለም። ከዛ የድልሽ አለው የራስሽ ጉዳይ ብሎሽ ጥሎሽ ይሄዳል። ብቻሽን ልጆችን እንድታሳድግ ትደረግ ያለሽ እና ብዙዎች በዚህ ህይወት ውስጥ ሆነው። ብዙ ነገር እያወቁት ተመክሮ የመጣን ወንድ በጣም ማወቅ ቀላል ነው፣ ለሚስቶች ከዛ በጣም ቀላል ነው ተመክሮ የመጣን ወንድ ማወቅ ማለት ነውና። ስትቃጠል ከልጅ ጋር አብራ ስትታሽ ወይ ስራ ያላት ትሆናለች። ሚዝ ስራ ቆይታ መጣ፣ ቤቷን ለመሙላት እሱ ከፈለገ እንደፈለገ ሲሆን ውሎ ይመጣል። ከእህቶቹ ጋር የፈለገውን ነገር ሲሆን ሲጋብዛቸው፣ ገንዘቡን ነው የሚፈልጉት፣ እውቀቱን ወይ ጉልበቱን ነው የሚፈልጉት። በቃ ከዛ ለሚስት ፈተና በቃ ሲኦል የሲኦል ህይወት ታሳልፋል። ባይዘዌ እንደዚህ የምታደርጉ እህቶች ማለት ነው። በእርግጠኝነት ነው የምነግራችሁ፣ መቶ ፐርሰንት፣ አንድም ቀን በህይወታችሁ የወንድማችሁን ትዳር አፍርሳችሁ በህይወታችሁ አንድም ቀን ቢሆን ደስተኛ ሆናችሁ አትኑሩ፣ እመኑ። ምክንያቱም የተጣላችሁ የጠላችኋት ጠላት ያደርጋችኋት የወንድማችሁን ሚስት ብቻ መስሏችሁ ስለሚሰማችሁ፣ ትዳር ማለት በእግዚአብሔር እጅ የተሰራ ህጋዊ ፍቃድ ያለው ትልቅ ተቋም ነው። የእሱን ያፈረሳችሁት የተጣላችሁት ደግሞ ከእሱ ጋር ነው። ብቻዋን ሚስት አታዝንም፣ ልጅ አብራ ታዝናለች፣ ልጅ አብሮ ያዝናል፣ ፈጣሪ ይይዛል። በህይወታችሁ በእርግጠኝነት ደስተኛ ሆናችሁ አትኖሩ። ያገባችሁም ከሆናችሁ በትዳራችሁ ሰላም አይኖራችሁም፣ እጥፍ ድርብ አድርጋችሁ በዛች በወንድማችሁ ሚስት የሰራችሁትን ግፍና በደል ትከፍሉታላችሁ። ያላገባችሁም ከሆናችሁ አታገቡ፣ ትዳር አይቀናችሁም። ቢቀናችሁም እንዳልኳችሁ ነው፣ ጥሩ ሰው አይቀናችሁም። ያልወለዳችሁም ከሆናችሁ ብዙ ጊዜ መሀን ትሆናላችሁ፣ አትወልዱ። መቶ ፐርሰንት ነው የምነግራችሁ። የወለዳችሁም ብትሆኑ እንዳልኩት ወይ በልጆቻችሁ ታገኙታላችሁ፣ በባላችሁና በልጆቻችሁ ዋጋ እጥፍ ድርብ አድርጋችሁ ዋጋ ትከፍሉበታላችሁ። እመኑኝ፣ እመኑኝ። ምክንያቱም እንዳልኩት ነው። ከእግዚአብሔር ጋር ነው የምትጣሉት፣ ከማንም ጋር አይደለም። ጥላቻችሁ ከፈጣሪ ጋር ነው። ምክንያቱም ትዳርን የሚያፈርሰው ሰይጣን ብቻ ስለሆነ፣ እናንተ ደግሞ ያንን ስታደርጉ የሰይጣንን ሀሳብ ነው የፈጸማችሁት። የሰይጣንን እውቅና ነው ያሳወቃችሁት፣ ፕሮሞት ያደረጋችሁለት። ስለዚህ እግዚአብሔር አያውቃችሁም። የእናንተን ትዳር እግዚአብሔር አያውቀውም ከሰይጣን ውጪ። ምክንያቱም የአንዱን ትዳር አፈርሳችሁ። የእናንተን ቤት መስራት አትችሉም አይቻልም እንደሱ ሊሆን ስለማይቻል ማለት ስለዚህ ብታስቡበት ምን አደረገቻችሁ የወንድማችሁ ሚስት ብዙዎች እኮ ተቃጥለዋል እስኪ ኮመንቱን ገብታችሁ እዩ ይህንን ሀሳብ አንስቼ ሀሳቤን ሳንሸራሽር ብዙ ምን ያህል እንደተቃጠለ እዩ አብዛኛው ፐርሰንት ማለት ነው ለምን መልካም ሆነ እናንተ ነገ ለምትከፍሉት ዋጋ ለሚያስከፍላችሁ ልጆቻችሁን በትክክል አታሳድጉም እኮ ወይ በሽተኞች ነው የምትሆኑት። እውነቴን እንምላችሁ ብዙ ተሞክሮ ስላለኝ ማለት ነው። ስለዚህ እናንተ ከሚስት በላይ ለወንድማችሁ እንትን አታደርጉም፣ አታስቡም። እንዲህ አንዳንዴ ምስሊ ባሎች ራሳችሁን ጠይቁ። እህቶቻችሁ የሚወዷችሁ ከሆነ እሺ፣ አለያዩችሁ አይደለ? ስለሚወዷችሁ እናንተ እንዳትጎዱ ጭቅጭቅ ውስጥ ስለገባችሁ በጣም ስትሬስ ውስጥ እየገባችሁ ስለሆነ በእነሱ አስተሳሰብ በቃ ትዳሩ እየከበዳችሁ እንደሆነ ነግረዋችሁ ምናምን አለያዩችሁ፣ በቃ ተለያያችሁ። ልጆች አሏችሁ አይደለ? እውነት እህቶቻችሁ የሚወዷችሁ ከሆነ እውነት ለእናንተ የሚንሰፈሰፉ እውነተኛ ፍቅር ያላቸው ከሆኑ በእናንተ የማይቀኑ በእናንተ ትልቅ ቦታ ላይ መድረስ ትዳር ይዞ ወንድ መሆን አባት መሆን የማያስቀናቸው ከሆነ ለልጆቻችሁ ይደውላሉ። ደውለው የልጆቻችሁን ደህንነት ይጠይቃሉ። እስቲ እውነት አሁን እስቲ ከራሳችሁ ጋር ሁናችሁ ቁጭ ብላችሁ አስቡት። መቼስ እናትና አባት አንድ ላይ ሆኖ የሚያሳድገው ልጅና ተለያይተው የሚያሳድገው ልጅ በፊት ያገኘውን የነበረ ኢኮኖሚካልም ሆነ ምንም አይነት አብዛኛው ጊዜ ልጁ ላይ ያገኝ ይችላል። እንደዛኛው ህይወት እናት ብቻዋ ነው የምታሳድገው። እስቲ ለልጁ ያስፈልጋታል ወይም ያስፈልገዋል ብለው ለልጁ በቃ እሷ እኮ ጠላታቸው ናት። ኦልሬዲ በቃ ጠላት ስለሆነች ነው ያለያዩት አይደለም። ለልጆቻችሁ ግን ለእናንተ ወዳጅ ከሆኑ ከእናንተ አብራክ ለተገኙት ልጆቻችሁ እንደው ይሄንን ይደረግላት፣ እስቲ ለትምህርት ቤት ክፍያ ያንድ ወር እንክፈልላት ወይ እንክፈልለት፣ እስቲ ልብስ ጫማ፣ እስቲ በአመት አንዴ እናልብስ እናልብሳት፣ የወንድማችን የምንወደው ወይ ወንድማችን ልጆች ናቸው ብለው አድርገው ያውቃሉ? ይሄንን አድርገው ያውቃሉ? እስቲ አስቡ። ኧረ ጤንነታቸውን ጤንነታቸውን ደውለው ደውለው የወንድማችን ልጆች ደህና ናቸው ብለው ደውለው ጠይቀው ያውቃሉ። አያውቁም። መቶ ፐርሰንት ነው የምናገረው። እንደውም ቢሞቱላቸው ደስተኞች ናቸው እውነት እና እናንተን ይወዷችኋል ማለት ነው ባሎች ወንድሞች ይወዷችኋል? አይወዷችሁ፣ አይፈልጓችሁ። ምክንያቱም የእናንተ ደስታ ለእነሱ ደስታ አይደለም የአብራካችሁን ክፋይ ካልጠየቁላችሁ የአብራካችሁን ክፋይ የት ነው ያለ ብለው ካላሰቡላችሁ የገዛ ልጆቻቸውን እየተንከባከቡ ቤታቸው እኮ ስትሄዱ ወንድም መቼ ስህተቻችሁ አደሉ? ቤታቸው ስትሄዱ የራሳቸው ልጆች ምን ያህል እንክብካቤ እንደሚያደርጉ ከክፉ ነገር እንደሚጠብቋቸው እንዴት ቴኬር እንደሚያረጓቸው ታያላችሁ አደለም? እናንተ ግን እናንተ እንኳን ኃላፊነት ያለባችሁ ባሎች እንኳን ቤታችሁ ናችሁ ልጆቻችሁን ቴኬር እንዳታደርጉ ከቤት ያስወጧቸዋል፣ አይደለም እነሱ መተው ትግል ላይ ያደርጉላችሁ ማለት ነው። ስለዚህ እነዚህ ውሸታም አይደሉም፣ ለእናንተ የሚሆኑ እህቶች ናቸው? አይደሉም፣ በፍጹም ሊሆን አይችሉም። ልጆች ያድጋሉ፣ ባይዘዌ ማደጋቸው አይቀርም። እኔ እንደውም ብዙ ቦታውን ቲክቶክ ላይ ያደጉ ትልልቅ ልጆች የምንም ጥቅም የሌላቸው እንደ ባል እንደ አባት ወግ ቤተሰቦች፣ እያሉ ብዙዎች ቲክቶክ ላይ አለሁኝና በእንደዚህ የመጡ ናቸው። አያችሁ፣ በእናንተ መልካም በመምሰል ግን መጥፎ የሆኑ ትውልዱ ላይ መጥፎ ዘር የሚዘሩ መጥፎ ጥላቻ የሚያስቀምጡ ገና ህፃናቶች ማደግ ሲጀምሩ መጥፎ ነገር እንዲያዩ የሚያረጓቸው፣ መጥፎ ጥላቻ እንዲያዩ የሚያደርጓቸው የባል ቤተሰብ የአባቴ ቤተሰቦች፣ የአባቴ እህቶች፣ የአባቴ እናት አያቶች ብለው መጥፎ ጥላቻ እንዲያድር የሆነ ባይታዋርነት እንዲሰማቸው ብቸኛ እንዲሆኑ ያለ ዘመድን የተፈጠርን ብለው እንዲያስቡ የሚያደርጉ የባል ቤተሰቦች ናቸው እንደዚህ አይነት የባል ቤተሰቦች ልጆቻችሁ ገና ማደግ ሲጀምሩ ጥላቻን ይዘሩባቸዋል ታዲያ አንተ ለልጅ ካልሆንክ ልጅን ከጥላቻ መጠበቅ ካልቻልክ ልጅህ መጥፎ ነገር እንዳያይ ካደረግከው ካላደረግከው ምንድን ነው ትርጉም የአንተ ቤተሰቦች ምንድን ናቸው? ትውልድ የሚገዱ ከሆኑ ትውልድ እኮ የሚገደለው ባይዘው በመሳሪያ አይደለም፣ በመሳሪያ ብቻ አይደለም አይደለም፣ በመጥፎ ነገር በመጥፎ ጥላቻ፣ ጥላቻ ይዘው እንዲያድጉ፣ ጥላቻ ይዞ ማደግ ብቻ አይደለም፣ በህፃንነታቸው ብዙ ነገር እንዲያሰላስሉ ያለመፈለግ ስሜት እንዲሰማቸው የሚያደርጉ መርዞች ናቸው። እንዲህ የሚያደርጉ ባል ቤተሰቦች ማለት ነው። ስለዚህ ልታስቡ ይገባል። ቁጭ ብላችሁ ከራሳችሁ ጋር ልታስቡ ይገባል። ይሄ መፍትሄው ምንድነው? ቤተሰብን እንደ ቤተሰብ ማገዝ መርዳት፣ የትዳርን ሁኔታ ደግሞ ባውንደሪ አበጅተህ ወንድ ሁነህ አባት ሁነህ ባል ሁነህ መጠበቅ። በቃ አንተን ልጠብቀው የምትችለው ትዳርህን፣ አንተን፣ ልጆችን ልጠብቀው የምትችላል። እህቶችን እንደ እህትነታቸው፣ ቤተሰቦችን እንደ ቤተሰቦችህ ተቀብለህ የሚያስፈልጋችሁን ነገር ግንኙነታችሁን መቀጠል። ነገር ግን ሚስትህን እየተናገረች አንተ ከሚስትህ እንድትለይ ያደረገች ከልጆቹ እንድትነጠል የምትሰራ እህትህ ለአንተ ጠላት እንጂ ወዳጅ ልትሆን አትችልም። ጨርሻለሁ።